ሀንቾ ትልቅ ችግር ውስጥ ነው ያለችው። ሰሞኑን ሰላም አይደለችም። ምን ሆና ነው እያሉ እነ ሰላም በጣም ተጨንቀዋል። ለእነሱም ጥያቄ ፈጥሮባቸዋል። እንዲሁም ሰላም ቆይ፣ እመት ሀና ግን ለምንድን ነው የሀሴትን ፎቶ እየፈለገችው? ምን ሊሰራላት ነው እያለች እያሰበች ትገኛለች። እና ዛሬ ሀና እንግዲህ በጣም ደስ ብሏታል። ደስ ብሏትም ወደ አባቷ ጋር ሄዳለች። አባቷ እንደተለመደው ክላስ ውስጥ ለብቻው ቁጭ ብሎ ነበር። ከዛም ልክ እንደገባች አባዬ ትለዋለች። አባቷም ሀንቾ መጣሽ እንደይልና ገደፍ ብሎበት ከነበረው ቦታ ቀና ይላል። የዛ ሰዓት ቀና ሲል እሷም አጠገቡ ቁጭ አለች። ዛሬ ሀኒቾ ፍልቅልቅ ብላለች። ፍልቅልቅ ያለችበት ምክንያት ደግሞ ገንዘብ አገኝታ ነው የመጣችው አባቷን ለማሳከም ማለት ነው። እናም ሀኒቾ ምን ሆነሻል ይላታል አባቷ። አባዬ ዛሬ በጣም ደስ ብሎኛል ስትለው ምን ተገኘ ይላታል። ሀናም አንተን የማሳከምበት ገንዘብ አገኘሁኝ ትለዋለች። እናም እንግዲህ አባቷ ይሄ ሁሉ ገንዘብ ከየት እንደመጣ ግራ ስለተጋባ ቆይ ግን እንዴት ይላታል። ሀኒቾም አባዬ ምንም አትበለኝ በቃ ዝም ብለህ እሺ ብቻ በላይ ስትለው ሀና ይላታል። ሀኒቾ ሲላት አቤት አባ ትለዋለች። እስኪ ቆይ ተረጋጊ ይላታል። ምክንያቱም ገንዘቡ ከየት እንደመጣ መጀመሪያ ማጣራት ፈልጎ ይመስለኛል አባቷ። እና አንቾ አሁንም መፍለቅለቋን እንደቀጠለች ነው። አባቷ ግን ይሄ ነገር መጣራት ስላለበት ለምንድን ነው ሲላት፣ አባዬ በጣም ደስ ስላለኝ እኮ ነው ትለዋለች። ከዛም አባቷም ደስታ ሽኮ ደስታዬ ነው፣ ግን እስኪ ቆይ መጀመሪያ ተረጋጊና እናውራ ይላታል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ አብራችሁ ይቆዩ ከዛም እንግዲህ የሃኒቹ አባት ተረጋጊ አላትና እሺ አባዬ እረጋጋለሁ ትለዋለች። እናም ገንዘቡን ከየት ነው ያመጣሹ ሲላት እንዲ አባዬ በቃ ሰዎች ናቸው እየሰጡኝ አልኩ አይደል ስትለው አባቷም ራሱን እየነቀነቀ በፍጹም ሰዎች ይህን ያህል ገንዘብ ከየት አምጥተው ነው የሚሰጡሽ ይላታል ማለት ነው አባቷ ምን ይላታል እውነታውን ማወቅ ስለፈለገ እስኪ ሙት በይኝ ይላታል አንቺን የሚጎዳ ነገር አላደረግሽም አይደል ሲላት ሃንቾም እንደ አባዬ ባንተ እንደማልምል እያወቅ እንዴት ነው ሙት በይኝ የምትዩ የምትለኝ ትለዋለች ማለት ነው ምክንያቱም ሀንቾ አባቷ አባቴ ሙት ብላ መናገር አልፈለገችም በጣም የምትወደው አባቷ ነው ለብዙ ጊዜ ታሞ አሁን ድረስ ያልተሻለው ይህን ያህል ደግሞ የቆየባት አባቷን ማሳከም የምትችልበት በጣም ገንዘብ ስለሚያስፈልጋት ብዙ ገንዘብ ስላልነበራት ነው ዛሬ እንግዲህ ይህንን ሁሉ ገንዘብ ከየት አምጥታው ይሆን አባቷም ይሄ ነገር መጣራት ስላለበት የገንዘቡ ብዛት በጣም ስላስጨነቀው እያጣራ ይገኛል ሀንቾ ምን ይሆን መልሷ አባቷም እንግዲህ ሀንቾ እባክሽን በግልጽ ንገሪኝ እኔ እኮ ተጨነኩብሽ ይላታል ሀንቾ ምን ትለዋለች ለአባቷ አባዬ ጌታ ምስክሬን ነው እኔ እራሴን የሚጎዳ ነገር ምንም ነገር አላደረግኩም በማለት ትምልለታለች ከዛም አባቷም እንግዲህ አይ እሱማ ከማልሽልኝማ አምንሻለሁኝ ይላታል እንዲ አባዬ ባልምልልህስ እኔ ዋሻለሁኝ እንዴ ስትለው አባቷም አይ አይ ነይስኪ ነይ ቅፍላ አድርግሽ ይላና፣ ወደ አጠገቡ እንድትመጣ ይነግራታል። ሀሴት ለሰላም ቴክስት እየጻፈችላት ነበረ መኝታ ክላሷ ውስጥ ሆና። ሰላምም መኝታ ክላሷ ነው ያለችው፣ ሀሴትም መኝታ ክላሷ ነው ያለችው እና ቀጥታ ሰላም ወደ ሀሴት ክላስ ትመጣለች። አንድ ቤት ውስጥ እያሉ በቴክስት ማውራት አይከብድም ስትላት፣ ሀሴት ምን ትላለች? ምን ላድርግ ብለሽ ነው ሰላምዬ እንዴት እንደምጠራሽ እኮ ግራ ገብቶኝ ነው ትላታለች፣ እየተቅለሰለሰ ሰላም ሐሴት ማለት ይሄ ነው። ከዛም ሰላምም እንዴ ምን ችግር አለው ታዲያ? ድምጽሽን እኮ ከፍ አድርገሽ ብትጠሪ ኖሮ እሰማሽ ነበረ ስትላት፣ ሐሴትም አይ እኔ ማንም ሰው እንዲሰማ ስላልፈለግኩኝ ነው ትላታለች። ከዛ ይሄን ስትላት ሰላምም እንዴ ርግብ፣ ምን ሆንሽ ነው ትላለች ከዛም ሰላምም እንዴ እርግብ ምን ሆነሻል? የምን ሰው ነው ሰው እንዲሰማ አልፈልግም ማለት ስትላት፣ እርግብም እኔ እንጃ፣ ብቻ እንዲሰማ አልፈለግኩም ትላለች። ሰላም ግራ ስለተጋባች እርግብ ምን ሆነሻል ስትል፣ ሀሴትም እኔ እርግብ ብለሽ አትጥሪኝ አላልኩሽም? በቃ እርግብ ስትይ እንዴ ሳይለኝም ሀሴት ብለሽ ጥሪኝ ብዬሻል ነበር እንዴ ትላታለች ለሰላም ማለት ነው። ከዛም ሰላም ምን ትላታለች ወይ በጣም ይቅርታ። እሺ፣ እየረሳሁት እኮ ነው። አሁን ምን ሆነሻል ሀሴትዬ? ትላታለች። ሀሴትም እንግዲህ ለሰላም የሆነ ስጦታ ገዝችልሽ ነበረ፣ እሱን ልሰጥሽ እኮ ነው የጠራዎች። ትላታለች። ከዛም ሰላምም ኦ ምን ገዛሽልኝ ስትላት፣ ሀሴት ብቻ ምርጫሽ ሆነ አይሆን አላውቅም ትልና ያመጣችውን የገዛችውን እቃ ፌስታል ትሰጣታለች። ሰላም ያንን ፌስታል ገለጥ አድርጋ ታያዋለች። እንዳየችውም ብቻ ደስ ይበላት አይበላት ባላውቅም ዋው በጣም ደስ ይላል ትላታለይ። ከዛ ሀሴትም ግን ደስ ታላለች፣ መቀየርም እንችላለን ትላታለች። ከዛ ሰላምን ትላታለች፣ አረ ወድችኋለሁ፣ ግን እንዴት አስበሽ ልታደርጊው እንደቻልሽ ገርሞኛል ትላለች። ሀሴትም እኔ ምንም አስቤ ያደረግኩት ነገር አይደለም ትላለች። እየተቅለሰለሰኝ ማለት ነው፣ የሆነች ቅለስልስ ነገር ናት። እናም እንግዲህ ሰላምን ለማስደሰት ብላ ብቻ ሳልፍ ጫማውን አየሁትና ለእህት ልግዛላት ብዬ ገዛ ሁልሽ ትላታለች ከዛም ሰላምም አዎ ለነገሩ አንቺ እኮ ድሮም እንደዚህ ነበርሽ ትላታለች ከዛ ሀሴትም ሰላም እንደዛ ስትል እንዴት ማለት ትላታለች ሰላም ልብስ እያለን እንኳ እኔ ትልቋ ማድረግ እያለብኝ አንቺ ነበርሽ የምታደርጊው ትላታለች። ያ ማለት እኔ መግዛት ሲኖርብኝ አንቺ ነበርሽ አስበሽ የምትገዢው አይነት ይመስለኛል። ምክንያቱም ዛሬ ጫማ ገዝታ ስለመጣች ከዛ ሀሴት ሰላም ያለችው ነገር ስላልገባት፣ አልገባኝም ሰላምዬ ትላታለች። ሰላምም አይ እኔ ታላቅ እያለሁኝ እኔ መንከባከብ እኔ ልንከባከብሽ ሲገባ አንቺ ነበርሽ በልጠሽኝ የምትገኙ ማለትም አንቺ ነበርሽ የምትንከባከብኝ ስትላት ከዛ ይህን ስትል ሀሴት ደግሞ ምን ትላለች? ከዛም ሀሴትም እና ታዲያ ጫማውን ወደርሽው? ስትል ሰላም አዎ በጣም ነው የወደርኩት በጣም ነው የማመሰግነው ትላታለች። ከዛም ሁለቱም ተያይዘው ይተቃቀፋሉ ሀሴትና ሰላም በደስታ ሀሴትም ሰላምን ስለወደርሽው በጣም ነው የማመሰግነው ሆቴ ትላታለች። ሰላም ሁሉም ነገር በጣም የሚወደውና የሚያስደስተኝ ነገር ነው የምታደርግልኝ፣ ስትል ፍቅሯን ትገልጻለች። እንዲሁም ደስታዋን ታጋራታለች። ያንን ሰላም ጫማዋን እያየ ከፌስታሉ ውስጥ ሀሴት ደግሞ አሁንም በድጋሚ ለወንድሜም እኮ ገዝቼላታለሁ ትል እና ሌላ ፌስታል አውጥታ የወንድሟን ጫማ ለሰላም ታሳያታለች። ሰላም የወንድሟን ጫማ ታየውና አንችልሽ ግን ገና ሆኖ በፍቅርሽ እያሰመጥሽን ነው ትላለች። ማለት ነው እንግዲህ ሀሴት ይህንን ነገር የምታደርገው ምን በተመለከተ ነው የሚለው መቀጣይ የምናይ ይሆናል። ባይ ባይ።